አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጭ ተመልካቾቻችን ሁሉ። ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ብዙዎቻችሁ የምትወዱትንና ብዙዎቻችሁ በጉጉት ስትጠብቁት የነበረውን የሲኖትራክ ገልባጭ አሁናዊ ዋጋ እንግዲህ በዛሬው ፕሮግራማችን እጅግ በሚገርምና በሚደንቅ ሁኔታ በተለይ አንድ ወር ባልሞላ ጊዜ ውስጥ ሲኖትራክ እስከ 1 ሚሊዮን 400 ሺህ ብር ቅናሽ ማድረጉ እጅግ በጣም አስደሳችና በተለይ መኪና መግዛት ላሰባችሁና ለመግዛት ላቀዳችሁ ይህ እጅግ በጣም ፍቱን የሆነ መድኃኒት ነው። ታዲያ በዛሬው ፕሮግራማችንም ይህንን የዋጋ ዝርዝር ወደ እናንተ የምናደርስ ሲሆን በተጨማሪም ደግሞ 50% በባንክ አማራጭ እንዲሁም 730 የምትሉ የቻነል ቤተሰቦች አላችሁ። የሁላችሁንም እንግዲህ መረጃዎችን በዝርዝር ወደ እናንተ እናደርሳለን። በተጨማሪም ስለ ሲኖትራክ አጠቃላይ የሞተር ባህርያትም በዚህ ቪዲዮ ውስጥ አካተን ይዘንላችሁ ነው የቀረብ ነው። እናንተም ሁላችሁም ቪዲዮን በላይክ ቻናሉን ደግሞ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግና በየእለቱ የሚለቀቀው የሚለቀቀው መረጃ እንዳያልፋችሁ ደግሞ ኖቲፊኬሽን ማብራቷን ማብራታችሁን አትዝንጉያልን። በቀጥታ ወደ መረጃው የምናመራ ነው የሚሆነው። እንግዲህ ኖቲፊኬሽን አብሮ ብዬ አንድ ቀን ማላቅም ዛሬ ልበላችሁ ብዬ ነው። እንግዲህ ሲኖ ትራክ ገልባጭ እጅግ በጣም ተወዳጅ በተለይ በሀገራችን ኢትዮጵያ ላይ በብዛት ለስራ በጣም ጠቃሚና ጠቋሚ የሆነ ተሽከርካሪ ነው። ታዲያ ይህ ተሽከርካሪ እጅግ በርካታ የቻናል ቤተሰቦች ከድሮ ጀምሮ የምትፈልጉት መኪና ነው። እኔም ዛሬ እንግዲህ ወራቶችን ጠብቄ ከማደርሳችሁ መረጃዎች መካከል ይህ አንዱ የሲኖ ትራክ መኪና ዋጋ ነው። የዛሬ ወር የሰጠኋችሁ ዋጋልና አሁን ላይ እንግዲህ እስከ 1 ሚሊዮን 400 ሺህ ብር ድረስ ቅናሽ መታየቱ እጅግ አነጋጋሪ የሆነ መረጃ ነው። ታዲያ ከዚህ በፊት በሰራሁላችሁ ቪዲዮ ላይ የ2024 ሞዴል ብቻ ነበር፣ ነገር ግን አሁን ላይ የ2025 ሞዴል ገብቷል። ስለዚህ ስለ ሞተሩ አንዳንድ መረጃዎች ልስጣችሁና ስለ ዋጋው አጠቃላይ መረጃ ደግሞ አደርሳችኋለሁ። እንግዲህ እንደሚታወቀው ሲኖትራኮች በአብዛኛው ዊችልና ማን የተሰኘ ሞተሮችን የመጠቀም አዝማሚያ ይታይባቸዋል። በተለይ 340፣ 370 እንዲሁም 400 እነዚህ የፈረስ ጉልበቶች በብዙዎቻችን ዘንድ የሚወደዱና በተለይ በተለይ ደግሞ የትኛው ለኛ ሀገር ተመራጭ ነው የሚለው የሞተር አይነት ደግሞ እናንተ በኮመንት እያስነብባቸው ወደፊት እኛ እናልፋለን። እንግዲህ እነዚህ ተሽከርካሪዎች ሲኖትራክ ገልባጭ መኪና ከፍተኛ ጉልበት ያላቸው ሞተሮችን የሚጠቀሙ በመሆኑ ለከባድ ስራዎች እጅግ በጣም ተስማሚ የሆኑ ተሽከርካሪዎች ናቸው። እንግዲህ ክቡራን ተመልካቾች፣ ሲኖትራክ ገልባጭ ከወራቶች በፊት ነው በ2025 ሞዴል በመዲናችን አዲስ አበባ ላይ መግባት የጀመረው በብዛት ማለት ነው። ታዲያ እነዚህ ተሽከርካሪዎች በ340 ነው አብዛኛው እንግዲህ ለገበያ ቀርበው የሚገኙት ማለት ነው። ከዚህ በፊት እስከ 9 ሚሊዮን 200 ሺህ ብር ገብቶ እንደነበር የሚታወስ ነገር ነው፣ የቅርብ ጊዜ ትውስታችን ነው። ዛሬ ባገኘሁት መረጃ ማለትም በትናንትናው ዕለት ነው እንግዲህ መረጃው የደረሰኝ። ነገር ግን ከቦታ ቦታ ልዩነት ቢኖራቸውም ከ1 ሚሊዮን 400 ሺህ ብር ቅናሽ በማድረግ ማለት ነው የ2025 ሞዴል ሲኖትራክ ገልባጭ በስምንት ሚሊየን አምስት መቶ ሺህ ብር ለገበያ መቅረባቸውን ተመልክተናል። በተጨማሪም አምሳ ፐርሰንት በባንክ አማራጩን ማወቅ የምትፈልጉ ደግሞ አምሳ ፐርሰንት በባንክ አማራጩ ዘጠኝ ሚሊየን ስምንት መቶ ሺህ ብር እየተባለ እንደሚገኝና የሰባ ሰላሳውን ደግሞ እንግዲህ በቅርቡ የምሰራላችሁ ይሆናል። የሰባ ሰላሳው አሁን ያለበት ማለት መረጃውን የተቀበልኩበት የመሸጫ ቦታ ላይ እኛ ጋር የለም ብሎ ወደ ሌላ ቦታ ልኮ ነበር። ነገር ግን እዛ የላከብ ቦታ ላይ ያው ሰውየውን ስላላገኘሁት ነው። ነገ ከነጎዲያ እንግዲህ በቦታው ኬርኩ በኋላ ሙሉ መረጃውን ወስጄ እንግዲህ ከ15 ቀን ወይ ከ10 ቀን በኋላ የምሰራላችሁ ይሆናል እላለሁ። ሌላው እንግዲህ እንደገለጽኩላቸው ሲኖ ትራክ ገልባጭን ስሰጣችሁ የሲኖ ቦቲና ሲኖ ሎቤድ አሁናዊ ዋጋው ስንት ነው የምትሉኝ የቻናል ቤተሰቦች እንዲሁም ተመልካቾች ሙሉ ዝርዝር መረጃውን ከሰሞኑ የማደርሳችሁ ይሆናል። በተጨማሪም ኤፍኤስአር የጭነት መኪናን መረጃም ሰርች ዘስራለን ብላችሁኛል። እሱንም የምሰራላችሁ ነው የሚሆነው። ከዚህ ሶስት ቀናት ውስጥ እሰራለሁ ብዬ ነበረ መኪኖቹ በመንገድ ላይ እየገቡ ስለሆነ ከገቡ በኋላ እንድሰራላችሁ ስለፈለኩ ነው። ዛሬ እንግዲህ ብዙዎቻችሁ የምትወዷቸውንና ብዙዎቻችሁ በጉጉት የምትጠብቋቸውን የሲኖ ገልባጭ አሁናዊ ዋጋ መረጃ ነው። እንግዲህ ሙሉ ዝርዝሩን ወደ እናንተ ያደረስንላቸው በተለይ በትናንትና ሁለት ብሔራዊ ባንክ ለአስመጮዎች የቅድመ ክፍያ አቫንስ ፔመንት መጠን ከፍ መደረጉን የኢትዮጵያ ብሔራዊ ባንክ ይፋ ማድረጉ ይታወሳል። ይህ ታዲያ ለአስመጪዎች ማለትም መኪና ለሚያስመጡ ምን ምን ጥቅም እና ምን ምንስ በጣም የታለመ ዓላማ አለው የሚሉ አንዳንድ መረጃዎች አሉ። ይህ መሻሻያ አስመጪዎች ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ ምንዛሬ ቅድመ ክፍያ አቫንስ ፔመንት መጠን የሚገድበውን የቆየ አሰራር የሚለውጥ ነውም ተብሏል። ባስመጫዎች ላይ የተጣለው የቅድመ ክፍያ ገደብ ከፍ መደረጉን ተከትሎ ሸቀጦችን ከውጭ ለማስገባት ሊከፈል የሚችለው የቅድመ ክፍያ መጠን ከ5ሺ የአሜሪካ ዶላር ወደ 50ሺ የአሜሪካ ዶላር ከፍ እንዲል መደረጉ ነው እንግዲህ የተገለጸው ማለት ነው። እጅግ አነጋጋሪ የሆኑ መረጃዎች ወጥተዋል። ከዚህ መካከል በማዕከላዊ ኢትዮጵያ ክልል ከታሪፍ በላይ በማስከፈል ትርፍ በመጫን እንዲሁም በቡድን ተደራጅተው የትራንስፖርት እንቅስቃሴን የሚያውኩ ተግባራት በመፈጸም ወንጀል ተጠርጥረው በ10 የአውቶቡስ መናኸሪያዎች የሚሰሩ 237 ህገወጥ ደላሎች በቁጥጥር ስር መዋላቸውን የክልሉ ትራንስፖርትና የመንገድ ልማት ቢሮ አስታውቋል። በክልሉ በሚገኙ አስር መናኸሪያዎች ላይ በተደረገ የክትትልና የቁጥጥር ሥራ ከሕገ ወጥ ድለሎቹ በተጨማሪ 39 የትራፊክ ፖሊስና የመንገድ ደህንነትን የሚመለከት ብልሹ አሰራር ላይ የተሳተፉ ግለሰቦችም እርምጃ እንደተወሰደባቸው በቢሮው የመንገድ ትራፊክ ደህንነት ዳይሬክቶሪ ዳይሬክተር ዘውዴ ተፈራ ለሃዱ ተናግረዋል። ሕገወጥ ደላሎቹ በክልሉ የዋጋ ውድነት እንዲፈጠርና ያልተረጋጋ የትራንስፖርት እንቅስቃሴ እንዲኖር አድርገዋል ያሉት ዳይሬክተሩ ይህንን መሰል ሕገወጥ ድርጊት እንዳይኖር ጥብቅ ክትትል እየተደረገም እንደሚገኝ አስረድተዋል።